ተመልካቾቻችን ክረፍት ተመልሰናል። የተካተላችሁ የምትገኙት የሲሜን ቴሌቪዥን ህያው ምስክር ዛሬ እንግዳችን ደግሞ ፓስተር አመሉ ጌታ፣ በውትድርናውም በአገልግሎትም ያሳለፈው እየነገረን ይገኛል። እንግዲህ ስለመገለጽ ለመነጠቅ ካወራህማ፣ ያው በቀላሉ አንላቀቅ። ምክንያቱም የብዙ ክርስቲያን የሁላችንም ማለት ይቻላል እኛውን ወደፊትን ማየት በጣም እንጓጓለን። ጳውሎስ አሁን ያን ነገር ሲናገር እጃ ይቻለሁ ግን ምናልባት ለመናገር አቅቶት ትቶታል። እናንተ እንደው ትንሽ ነገር እንኳን በጌታ በመነጠቅ ያሳየህን ነገር ብትነግረን ደስ ይለኛል። እንግዲህ ሌሎቹ ተነጥቆ መንግስት ሰማያት ያደርሰን መጣን የተለያየ ነገር ሊሄዱ ይችላሉ። በምን ተነጥቆ ሄደው ደግሞ አገልግሎ እንደ ፊልጶስ የተመለሱ ይኖራሉ። እኔ መጠኑ ልኩ ምን እንደሆነ አላውቅም። አሁን መግለጽ የማልችልባቸው ነኝ ሌሊቶች ላይ እንግዲህ ይሄ በስጋ እንደማይሆን አውቃለሁ፣ በስጋ እንደማይሆን አውቃለሁ። ግን መንፈሳዊውን ዓለም ሲታሰብ ከተራሮች አናት በጣም በጣም ትልልቅ ከፍታዎች አናት ከሰብ ጠንቋዮች ብዙ ኮተት የሚታይበት አናት ላይ ሄደ፣ እዛ ጋር የምትቃውምበት የምታፈርስበት ሌላ ቦታ ወስዶ ከላይ በአየር ላይ እንዳለው ተንበርክኬ ነው። ህልምም አይደለም ተንበርክኬ ነው። ቅዠትም ህልምም አይደለም። እኔ አንዳንድ ሰዎች ቴዎሎጂካሊ ምን ሊያነሱ እንደሚችል አላውቅም ግን ይሄ ደግሞ አንድ ጊዜ ብቻ አሁን እዛ ባለውበት ቦታ በተደጋጋሚ እግዚአብሔር በብዙ ወስዶ ወንዛው ተንበርክኮ ሊዋጋ ይችላሉ። ሄጄ አየር ላይ ጄስ ሳፈር ስቃውም የጨለማውን አሰራር እንደዚህ አይነት ነገሮችን አሁን እንዴት ነው ብዬ ብልም መልሼ ሊገልጸው አልችልም ግን ህልም ነው እንዳትል፣ ህልም ተኝተ ነው የምታየው። ተንበርክከ እያለ ግን በአየር ላይ የሚሄደው ግን ከነ ሥጋዬ ሲሄድ ነው የማየው፣ የሚታወቀኝ ከነ ሥጋዬ ነው፣ ከነ አካሌ ጋር ሲሄድ ነው የማየው። ከተራሮች በላይ ከምን ከፍታዎች በላይ አየር ላይ ሄጄ ግን፣ ዝም ብሎ አየር ላይ መሄድ ብቻ ሳይሆን ከስር የሚታዩ የጠንቋዎች የምን ኮተት ያለበትን ጋር

ሁሉ ጊዜ እኔ ትልቅ ክሩሴድ ላይም ስወጣ ትልቅ አገልግሎት ሲያሳስብ ሁለት ነገር ጌታን አሳስበው፣ ጌታ ሆይ ያቺን ቀጠና ሁለት ቦታ የተገናኘን ጥሪ ቀን አስብ፣ ሁለተኛ ውጋዴን በተለያየ ክብር ውስጥ ያሳልፍ ቀን አስብ ይላሉ። አሁን አንዳንድ ሰው ምናልባት በአእምሮ ብቻ ያለ ሰው ይህን ነገር ለማሳመር የሚነገር ሊመስለው ይችላል፣ ላስብ ይችላል። መንፈሳዊን አለም እንደዚህ ብሎ ማስረዳት አይቻልም እንዲህ ማለት ይቻልበታል አንድ ቀን እኔ ሾፕ ውስጥ ባለኝ አልጋ ላይ ተኝቼ ተኝቼ ነው እሱ በእንቅልፍ የተኝቼ እኔ ጌታ ሆይ ድምጽን አሰማ እግዚአብሔር እኮ እየተናገረኝ በብዙ መገለጥ ይናገረኛል ትንቢታዊ ድምጽ ይናገረኛል ይናገረኛል በመንፈስ ቅዱስ እግዚአብሔር ብዙ ነገሮች ሌሊት ተነስቼ ድምጽ ሲናገረኝ ጽፋለሁ እና ግን ደግሞ ምን የልጅነትም ደሞ አለ ይመስለኛል ድምጽን መስማት ፈልጋለሁ እላለሁ ድምጽን የተናገረኝ እኮ ነው ድምጽን ድምፅ ተከታታይ ጊዜ ድምፅህን አሰማኝ፣ ተናገረኝ ድምፅህን እላለሁ። አንድ ሌሊት ላይ ከአልጋ ላይ ተስፈንጥሬ፣ ደግነቱ መሬት ላይ ፍራሽ አለ። የሚጠለኝን ድምፅ ሶስት ቀን ሰውነት ተፈታቶ ሰውነቴ መንቀሳቀስ እስኪያክተኝ ድረስ የፈታታኝን ድምፅ ሰማሁ። በቅጽበት አይን ሲኦልና ሲኦል ላይ የሚሆነው ነገር አሳይ ቅጽበት ናት ና ተዘጋጅ የሚል ድምጽ ነው። አየ ተዘጋጅ ለወንጌል የሚል ተወገዛ ተዘጋጅ ለወንጌል የሚል አሳየኝና በእሳት በምን ውስጥ የሚያለውን እሱ በቅጽበት ዓይን ነው። እንግዲህ የሆነ ሰከንዳይ ሊመስል ህልም ውስጥ ስለሆነ አታውቅም። ግን ከህልሙ ጋር ተዘጋጅ የሚል ድምጽ ሲመጣ ድምጽ ሊትራል አይነት ድምጽ ነው። ከፍተኛ ድምፅ ነው። ሰውነቴን ፈቶት ከአልጋ ላይ ወድ ራሴን የሚያስት አይነት ድምፅ ነው። ጌታዊ በህይወቴ ዘመን ከዚህ በኋላ በዚህ ድምፅ እንዳትመጣ። በቃ በሁለተኛ ሶስት ለወንጌል ተዘጋጅ የሚል ናት። ተዘጋጅና ለወንጌል ብቻ ናት። ድምጿ ግን አጥንቶችን የፈታ ሶስት ቀን መሄድ ስትራፕ እንደያዘ እንደ ህመምተኛ ሆኝ እስኪሰማ ማድረ ተፈታት። እባክህ በህይወቴ ዘመን ከዚህ በኋላ ይሄ ድምጽ ወደኔ በዚህ መልኩ አትምጣ። ወደኔ የምሰማው ድምፅ ይበቃኛል። የምልባቸው ጊዜያት ነበሩና ያ እግዚአብሔር የጠራኝን ጥሪ ለማጽናት በብዙ ክብሩስ በህይወት ያሳልፍ ነበርና በዛው ሰውኛ ያገለግል ነበር በተለያየ ስፍራ። በኋላ ሻምበሎኝም ሰራዊት ሶስቶኝ በየኮንፈረንሱ ማገልገል ጀመርኩ። የተጠራው ቻርች ላይ ስብከትም ትምህርትም ጉባኤም ማገልገል ጀመርኩ። እንግዲህ ያ ጥሪው ያገለግልክ ይሰራ በሄድክበት ቦታ እሱ ብቻ ሳይሆን፣ እንዲሁም ከኦጋዴን በኋላ ወደ ቡሬ ኢትዮ ኤርትራ ጦርነት ጊዜ ስንሄድ ማንዳ የምትባል ቦታ ላይ እዛ ላይ ተሳትፌያለሁ። እንዲሁም ለመውጣት ምክንያት ይሆን አንድ እግዚአብሔር እየተጠቀምበት እሱ ማን እንት ነው። ያን ጊዜ ሀምሳ ሰባት ብር ነው። ቡሬ ግንባር ላይ ነበርከው። ቡሬ ግንባር ማንዳ የምትባል ቦታ ላይ ቤት ተከራይቼ በአስራቴ ቤተ ክርስቲያን ጀምሬያለሁ። ከዛ ወታደሮ ነው። አዎ እባክህ ያደረጉትን የተለያዩ ወታደሮችንም ሲቪሎችንም ሰብስቤ በጨለማ ምንጊዜ አግኝታሁን ጦርነት ላይ ነበር። ጦርነቱ አለ ሎጅስቲክ ነኝ ኳላ እኔ ግን ማታ ሮብ ሮብ ላይ ከከተማ ውጭ የሆነች ዳር ቤት ተከራይቼ እንግዲህ፣ እዛ አካባቢ ቤተክርስቲያን የሚባል አይታወቅም አፋር አካባቢ እና ጀምሬ የድንጋይ ናዳሉ ይወርድ ነበር እና የዛን ጊዜ እኔ ምን አይነት በስጋ የሆን አረጉ ወይ ነው ብዬ ምለው በእውነት እግዚአብሔር ዛሬ ያደረሰኝ ነገር ስታስብ ትላንትና የወስንካቸው እስከ ሞት ድረስ የወስንካቸው ውሳኔዎችን እግዚአብሔር ያከብራል የዛን ጊዜ እኔ ሰው ሰብስቤ መጽሐፍ ቅዱስ ተከታታይ ማስተማር መጸለይ ፕሮግራም ማድረግ ሰዎችን ማስተማር ቀርቶ ሲመሰክር የተያዘ ሰው ዘጠኝ ወር ፀሐይ ላይ ታስሮ መጽሐፍ ቅዱስ ይዘው የተገኘ ሰው ጦር ሜዳ ተባሯል፣ ብዙዎች ታስሯል። ብዙ እስረኞች እንዳሉ እየሰማው ነው። እኔ የማረገው አንዳንዶቹ አይመጡም መምጣት አይፈልጉም ነው ራስን ችለ እዛው ስጠራቸው በጌታ የሆኑ ራስን ችለ ራስን ችለ እኛ ላይ ጣጣ እንዳታመጣ ታጣቸው አሉ። ማቃቸው በጌታ የሆኑ አሉ። እየተከተሉ እየተከተሉ እስር ቤት ብዙዎች እስር ቤት ውስጥ አሉ። ይዘው የተገኙ ሲመስክሩ የተያዙ ግን አሁን እዛ ትልቅ ቤተ ክርስቲያን ሆኗል። ያኔ እግዚአብሔር ያስጀመረኝ በዛ መልኩ ጥሪ ምን አይነት ክብደት እንዳለው ምክንያቱም ሰው እንደ ማልርሸን እርግጠኛ ነኝ። ምክንያቱም ጌታ እንደጠራኝ በድምፅ እንደጠራኝ እርግጠኛ ነኝ በጣም እኔ አመሉ የሚባለው ጌታ የሚባለው የአባቴን ስም እንደማቃል ነው ጥሬን እርግጠኛለ በጣም ምክንያቱም በድምፅ ስለጠራኝ ጠርቻ አለው ብሎኝ እግዚአብሔር ስለጠራኝ ለጥሪ ጥርጣሬ የለኝም። አንድ እንዲሁም አገልጋይ አንድ ጊዜ ወዳጅ ዞጎ የሚባል አንድ የሆነ ከየት ሀገር የሆነ ከዛምቢያ ነው ናይጄሪያ የመጣ ነቢይ የሚባል እዚህ እየጠራ ፎቶ እያሳየ የተነቢ ነበር መሰለኝ እኔም እንደሚያደርግ እና ፎቶ አይቶ ጥሪ እንዳለ የሚያረጋግጥ ነቢ ይዛ ተነሷል። ባክ ፎቶውን ይዘና እና ድኒም ወደዛ እየሄድኩ ነው ያለኝ። አንተ ኔው እንደ ያንተን ጥሪ በፎቶ የምታጣራኩን በዞጎ እኔ እኔ ጣርቶኝ የወጣሁት ጥርጥር የለኝም ና ጥሬን እርግጠኛ ስለሆንኩ እንደ ማልሞት አውቃለሁ። እርግጠኛ ነኝ። ግን ልታሰር እንደሚችል ቆርጫለሁ። የፈለገ አንደርግራውንድ ጨለማ ውስጥ ሊያስሩ እንደሚችሉ አስባለሁ። በክብር እንደሚወጣ ሁሌ አላስብም። ሁሌ ታስሬ የሆነ ነገር አድርጎ እንደሚያወጣ ያስቤን ወንጌል ምሰብከው ሰራዊት ውስጥ። ግን አንድም አጠገቤ ያለው ሰው ይታሰር፣ እኔን የሚነካኝ የለም እንዲሁ እንኳን መንካት እላይ ላይ የመጣው ክብር፣ ያ ክብር ማለት እንደዚህ ይሄ ሌሊቱን እንደዚህ እግዚአብሔር እስከመነጠቅ የሚባለው ክብር ዝም ብሎ አይደለም። በላይ ጠጥቶ የመጡ ሰዎች እኔ ጋር አይጠጉም። ጠጥቻለሁ እንዳትጠጋኝ ይላሉ። ጥቁር አጀንዳ ይዤ መጽሐፍ ቅዱስ ያን ነገርን ያስከው ወደ ኋላ አድርገው ይላሉ። ስጋራ ያጭሱ ትልልቅ አለቆች እኔ ጋ ሲደርሱ ስጋራ ወደ ኋላ መሬት ላይ ጥሎ ነው የሚያናግሩ ከፍተኛ ፍርሃት ነበረባቸው። አዎ እንኳን ሌላው እኮ ይታሰራል፣ ጨለማ ቤት ይታሰራል። ግን እኔ ማንም ሰው እኔ ሞት እንቆርጭ ያለሁት በቃ እንደ ማድረሻን አቃለሁ፣ እንደምታሰር አቃለሁ እና በኋላ ግን በተለይ ኦጋዴን የነበርኩበት ጊዜ ቀን ላይ እኔ በዛ በረሃ ብዙ ሰዎች ያብዳሉ። በረሃው ብዙ ሰዎች አእምሯቸው ይለቃሉ። ከባድ ቦታ ነው። ቀን ቀን አንዳንድ ወታደሮች ይመጡና እኔ መጽሐፍ ዱስ አነባለሁ፣ ጽፋለሁ፣ ከሰው ጋር አልቀላቀልም። እና ይመጡና አጠገቤ ቁጭ ብሎ ማነበውን አይቶ ምን ብሎ እያዩ ይሄዳሉ። እኔ ልተናኮሉኝ ነው የሚፈልጉት ብዬ ወይ ወይ ለስለላ ነው የሚላኩት። እሱ ምን እየጻፈ ነው በየቀኑ የሚያነበው ብሎ ለስለላ እንደሚላኩ አስባለሁ። አጠገቤ ሲቀም ሰላም ማለ ቁጭ ብሎ ስራዬ ነው የምቀጥለው። ቁጭ ብሎ ይሄዳሉ፣ ቁጭ ብሎ ይሄዳሉ። ብዙ ጊዜ ተደጋጋሚ ይመጣሉ ካምፑስ ያለው ወታደሮች ከሆነ ጊዜ በኋላ ግን መሰከሩልኝ። እኛ እኮ አንተ ጋር እየመጣን አጠገብ ቁጭ ብለን የምንሄደው ሸይጣን የመሰይጣን እየመጣ ሊያሳብደን ወደ በረሃ ልንሮጥ ስንል ስንጨነቅ እንሄድና አንተ አጠገብ ቁጭ እንላለን። ከዛ ጂኒ እየለቀቀን ሰላም እያገኘን ነው የምንሄደው። አጠገብ ቁጭ ያልን ልብስ አጠገብ ቁጭ ያልን አንተ ጋር ቁጭ ያልን ተራ በተራ የምንመጣው አንተን ለመነታኮል አይደለም

ግን እኔን የሚጠይቀኝስ እኔን ማናገራቸው፣ አለቃዬ ለስራ ሊያናገረኝ ስመጣ መጽሐፍ ቅዱስ እያነበብኩ ካለ የሚያስፈራ አለቃዬ ተመልሶ ይሄዳል። መጽሐፍ ቅዱስ እያነበብክ አላናገረም ይላል። ይፈሩኛል፣ ይደነግጣሉ። እባካችሁ ማታ ማታ መላክ እያናገረው የሚያድሩ እንዳትጠጉት ብሎ ይፈራሉ። ሰዎች ይፈራሉ፣ ይደነግጣሉ። እና እኔ ለሰው ልገልጽ አልችልም። ካምፕ ውስጥ እኔ ያለፍኩበትን የግዚያብ ክብር እና አሁን ማሳልፍ ከዛ ክብር አንፃር እያገለገልኩ እንዳልሆን አስባለሁ። ብዙ ከዛ በኋላ እኔ አይነ ሰውር በጄ ሰበራ አይቻሉ ወደ አገልግሎት ከመጣው በኋላ ሽባ ሲጠረጠር አይቻሉ። ግን በዛ ክብር ውስጥ እንዳለው አይሰማኝ። ደግሜ ያን ክብር ኦጋዴ ያለው እኔ በራ ውስጥ እኔ መኪና ሾፕ ውስጥ የአምላኬን ክብር የሚታሰስ ክብር ጌታን ያየሁበትን ክብር አይዋለሁ ወይ ወደ ጌታ ካልሄድኩ በቀር ብዬ እላለሁ። እና በጣም ብዙ ኃላፊነት አለብኝ፣ ብዙ ውጥረት አለብኝ፣ ብዙ እንደሱ አልጸልም። ግን ያን ጊዜ ያሳየኝ ክብር ያን ጊዜ ሳስቦ የሰማኝ ስሎት ነው የምበላው ብዬ ነው የማስበው። ያን ጊዜ ሌሊት ሙሉ በልሳን ሶስት ቀን ሶስት ሰዓት የምንጸልበት ጊዜ አለ በልሳን አራት ሰዓት ሳላቋርጥ እና እኔ ቀልድ እንዳልሆነ አያለውና የእግዚአብሔር ክብር ሲባል ዝም ብሎ አሁን ባዶ ጩኸት የምንጨሁበት ባዶ ጩኸት የምንጨሁበት ሳንነካ የሆነ ነገር ምንሆንበት ነገር ሳይ ማስባለው እና ያን ጊዜ እግዚአብሔር የነካኝን መነካት ሳስበው ያስለቅስኝ። የነካኝን ጊዜ ምናልባት አንድ አመት ሁለት አመት ሊሆን ይችላል። ምናልባት ለዚህ ቀን እና እዛ ኦጋዴን ልትገልጹ አትችሉም። ኦጋዴን ያለ በረሃ እና ስቃይ ሰው ልጅ እና እዛ በረሃ ውስጥ ሞት ብዙ ወታደር እግሩን አቶ ይመጣል። ፈንጂ አብሮ የወጣ ሰው በፈንጂ እግሩን አቶ ይመጣል። አብሮ የነበረ ሰው ሞቷል ይባላል። ብዙ በቃ እኔ የሚሄድበት ኮምቦይ ኮምቦይ በኮምቦይ እሄዳለሁ ለስራ እመላለሰ እኔ የምሄድበት ኮምቦይ ላይ አንድ ቀን ጤት ተተኩሶ አያውቅም። ግን እኔ በሌለውበት ኮምቦይ ሰው ፈንጂ እግሩን አቶ ለምን እንደሆነ አላውቅም። እኔ የሚሄድበት ኮምቦይ እንኳን በተለየ መልኩ እስኪጠበቅ ድረስ ነው የሚመስለኝ። እና በዚያ አይነት ክብር እግዚአብሔር አሳልፎኛል። ዛሬ እኔ መጽሐፍ ስጽፍ ምናምን ሳስብ እኔ እዛ ጋ ነው ያስጨረሰ። እዚያ ምድረ በዳ ውስጥ ሆኜ እግዚአብሔር ያሳየኛል። እዚህ ያለውን አዲስ አበባን መድረ በዳ ነው የሚለኛል። ምድረ በዳ በረሃ አድርጎ የሚያሳይኝ ምድረ በዳ ያለው ህዝቤን ታገለግላለህ ይለኛል። እኔ ምድረ በዳ ነው ሊትራል ያለሁት ግን እዚህ ያለውን ምድረ በዳ ያለውን ህዝቤን ታገለግላ ይለኛል። እና ሰራዊት ህዝቤን ታደርጋለህ ይለኛል። ለዚህ ነው አሁን የሰራዊት መልክ አሁን መንፈሳዊ ባለስልጣን ስለ አብዛኛው ሰራዊት መልክ ነው። አሁን መንፈሳዊ ተዋጊ የሚል መጽሐፍ ነው በዚህ ዓመት አሁን እየተሰራ ያለው። መንፈሳዊ ግዳጅ የሚል ነገር አለ። መንፈሳዊ ስልላ የሚል ትምህርቶች አሉ። እዛን የሰጠኝ እግዚአብሔር አሁን መንፈሳዊ ተዋጊ እዛ ምድር እዛ ነው የሰጠኝ እግዚአብሔር። መንፈሳዊ ባለስልጣን ስልጣን እዛ ነው የሰጠኝ እግዚአብሔር። ትምህርቱን እዛ ነው ያጻፈኝ፣ እዛ ነው ያጻፈኝ። እዛ ጻፉኝ ትምህርቶች አሁን ያላስተማርኳቸው 2300 አንድ ሁለት ሰብሎ አጀንዳ ላይ ተጻፈው አሉ። ገና ለቋቸው ትምህርቶች አሉ። ያጽፈኛል። ያ በቃ ለሊት ተነስ፣ ያ ማለ ያጽፈኛል፣ ለሊት ጸሎት ያሳልፈኛልና በዛ አይነት ሁኔታ ነው እግዚአብሔርን ወደ ማገልግል ህይወት ውስጥ የጠራኝ በኋላ ቡሪ አካባቢ በሆነ መኪና ስፖንዳ እጄ ላይ ወደቀ። በሱ ምክንያት ሆስፒታል ገባው የሚገባበት አይደለም። በኋላ ላይ እዛ ሆስፒታል ሲገባም ኦጋዴን አንበሳ የሚባል ሀረር ሆስፒታል ውስጥ ገብቼ ግን እንዳገለግል ነው ይመሰለኝ ሁለቱም በእጄ እጄ ላይ ታስረ ሁለት ወር ስቆይ ስልሳ ወታደር ነው ጌታን ያገኝ ስልሳ ወታደር አንዳንድ ዋጋንንት ከነጀሰው እየወጣ ስልሳ ወታደር ጌታን አገኘ በቃ እኔ ለዛኔ ያስገባኝ ብያለሁ ወጣው ተውኩኝ ወደ ስራ ተመለስኩ ግን እግዚአብሔር መውጫ መንገድን አረገው ያችን መውጫ መንገድ እግዚአብሔር አረገ እና ሰራዊት የተጎዳ ሰራዊት አይኤምኤፍ መቶ ሀምሳ ሺህ ሰራዊት ከዛም ከዚህም ቀንሱ ተብሎ ሲወጣ አይን የሌለው እግሩ የተጎዳ ሰው ሲወጣ እኔም አልችልም ቀረው እጄ እንደዚህ ነው ምንም ሰላም ነኝ አያስወጣኝም ስቀር ብዙ ታሪክ እዛ ውስጥ አላልገባ። መሀል ይመራ የነበረው ዶክተር ሲቪል ነው። ጫ ተሸክመው እያጨስ ሲሄድ ነው መንገድ ላይ ማይሃር ከተማ እኔ በጌታ መሆንን የሚያቅ መሆኑ አላውቅም፣ እኔ ምንም አላውቅም። እና እጁ እኔእኔ ፔሸንት ነው፣ ለግዳጅ ብቁ አይደለም እንዲያለም ብለው ተከራከረ። ምና ጻፈ ወጥ ነው፣ በቦርድ ነው የሚወሰነው። ተከራከረ፣ ከሚሊተሪ እንዲወጣ ተወሰነ። አላሰብኩም እኔ ውኡ ተባለ ስንት ዓመት ሙሉ ነው በእኔ ምክንያት አለቃይሉ የተገመገመው ድንገት እግዚአብሔር አስወጣኝ ግን ሐሙስ ዕለት ያ ተወስነው መንገድ ላገኘሁት ያን ዶክተር መንገድ ላገኘሁትና ምን አለኝ ሂድና ወንጌልን በነፃነት ስበክ እንደዚህ ነዘረኝ ጥሬን ያወኩበት አንዱ ጫ ተሸክሞና ሚያጨስ ዶክተር ሂድና በነፃነት ወንጌል ስበክ ለካ የተከራከረው ወይ እግዚአብሔር ውስጡ የሆነ ነገር አስቀምጧል ይሆን በእንደዚህ አይነት መልክ ነው ከሰራዊቱ ለአገልግሎት እግዚአብሔር ጠርቶ የወጣት እዛ ነው እንግዲህ መጥቼ የቦሌ አማኑኤል ቤተክርስቲያንን በእሱ ደግሞ የራሱ መንገድ አለው። ከአንድ ሰው ሁለት ሰው ጀምሮ ቤተክርስቲያን ተከላ ጀምሬ ባለፉት 19 ዓመታት ውስጥ ሌሎችን ቤተክርስቲያን ፈራች ብዙ አገልጋዮችም የፈራችበትን ቤተክርስቲያን መጥቼ መትከልና ከቤተክርስቲያን ተከላ ቀጥሎ ደግሞ ምድሪቷ ላ በተለያየ ኩርሴ ደም በምንም በተለያየ አገልግሎት ሰፋ ላይ አገልግሎት እስከ ትንሽ ጀምሬ እንዳደግ ያደረገኝ ይሄ ነው። እሺ እንግዲህ ያው ቦሌ አማኑኤል ቤተክርስቲያን በጣም ብዙ ፍሬ እንዳፈራ አውቃለሁ። እኔም ቅድም ነገር ያለው ተገልግ ያለው እንግዲህ ያኔ ገናና ሆናችሁ በወጣችሁ በተገና በመጀመሪያው ጊዜ እና እዛስ ቤተክርስቲያኗን አሁን አንድ ርዕስ ጀምረን፣ አንደኛ ቤተክርስቲያኑ ተከላ ወይስ ከፈታ የሚል ሰዎች መትከል እንዳለባቸው እና እንዴት ነው ስ ስትጀምር የነበረውና በዛ በአገልግሎት ደግሞ የገጠመ ተግዳሮት የምትለው ሌሎች መልክት ይሆናል፣ ትምህርት ይሆናል፣ የምትለውን ነገር ካለ ባለችን ደቂቃ ነው ትነግረን። እንግዲህ ቤተክርስቲያን ስተክል ተከላ የጀመርኩት እዚህ በኢትዮጵያ ማሌሮ ቤተክርስቲያን ስር ደግሞ የአዲስ አበባ ማሌል ቤተክርስቲያን ሜክሲኮ ያለችዋ ስር በተለያዩ ቸርች ተከላዎች አሉ። እኔም ከተመለስኩም በኋላ እንደገና አንድ ሰው ለምኖኝ እዚህ ተክላማዊነት አካባቢ ሙያተኛ ስለሆንኩኝ የሆነ ነገር እንዳስተካክል ስራ እየሰራው ነበር። በግሌ እያገለገልኩና በወቅቱ ቤተክርስቲያን ውስጥ ያለውን ጥሪውን ጸጋ ተከትላ መትከል እንዳለብን ስራዬን እየሰራው መትከል እንዳለብን በዚህ አጋጣሚ ሰዎች ስራ እየሰሩ እንዲሁ ጥሪ አለኝ ብሎ ቤተክርስቲያን ደጅ ከማንኳ ካቶሊክ ፍሬው ቢያወጣቸው ይሻላል እና በዛ አቅጣጫ አንድ ሁለት ሰው ይዤ ሰኞ ዕለት ጸሎት ጀም- ጨመርኩ። አዳር ጸሎት ሐሙስ ጀመርኩ። ከዛ ሱ ጃፓን እምባሲ አካባቢ ወደዚህ ኖቪስ ጀርባ ነበረ። ኮሬል በዛብ ጴጥሮስ አስመራ ወደቀ። ሱ ቤት ውስጥ ነበረ። ከሱ ወደ ደንበል ፊት ለፊት አካባቢ መጥቼ ስድስት ወር በኋላ አንድ ቦታ ላይ ተፈራርቆ ሰው የሚያገለግልበት ቦታ ላይ አልተገናኘን። እሱ ቤት ቤት እና የተጀመረው ሲጀመር ከዛ በጌታ ነበርኩ ሄደ። ያን ጊዜ ከዛ አስመራ ተይዟል እንጂ በአካል ትታወቁ ነበር። አንተዋውቅም። ባለቤቱ ጋር አንተዋውቅም። ከዛ እዛ ደንበላ ከይ ባለው ቦታ ላይ ነው። ከሼል ጀርባ ባለቻው ቦታ ላይ በቅዳሜ ቅዳሜ ከሰዓት በኋላ ማገልገል ጀመርኩ። ያው አንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው፣ አምስት ሰው እያለ ነው ከስራ ሰርቼ መጥቼ ከሰዓት በኋላ እመጣለሁ። ቤቷን አጸዳለሁ ከዛ ለማስመክሞክራለሁ እንደገና እሰብካለሁ። አምስት ስድስት ሰው የሚመጣ ሰው መባ እየሰበሰበ እንዲህ እያልን ወንጌል ስርጭት ደግሞ ከቦሌ ጫፍ እስከ ታች ድረስ አራት አምስት ልጆችን ይዤ የወጣው ደግሞ እነሱንም ወንጌል እናሰራጫለን፣ እንመሰክራለን። የዳኑ ሰዎችን ደግሞ ደህንነት እያስተማርኩ እየተጠመቁ እንዲያለ በአንድ ሰው በሁለት ሰው በወንጌል ስርጭት እና ቤተክርስቲያን ተከላ ነው የተጀመረው። በኋላ ደግሞ ሙሉ ግቢ ተከራይተን አንድ ሶስት አራት ዓመት በኋላ ደግሞ ቤተክርስቲያኗ ደግሞ የእሁድ ከሰዓት ሐሙስ እንደዚህ ፎስት ፕሮግራም ጨምረን ነው እያገለገልን የመጣ ነው። በኋላ ሌሎች አገልጋዮችንም ደሞ ከናዝሬት ከአንድ ሶስት አራት ዓመት በኋላ ደግሞ በኋላ እኛ ጋር መጥተው ነቢም ብለን ነቢ ታምራት ደምስስ ቦሊያ ማል ከመጣ በኋላ የነቢነት እውቅናም ደግሞ ሰተን ዘማሪ ፍሬም ደግሞ ከናዝሬ ተቀብለን እነኚ ወገኖችን መጥተው አገልግሎታችን ላይ በደንብ እየሰፋ ነው ሄደው። ስለዚህ በዛ ደግሞ በጣም ምሳሌ የሆነ አገልግሎት ነበረ እና እኔ ፓስተር ሆኜም ደግሞ በነቢይነት ጸጋ ያለው ሰው ጋር ተጣምረን ያለው አገልግሎት በጣም ጥሩ ምሳሌ የሚሆን አገልግሎቶችን በዛ ሰዓት ላይ አልፏል። በርካታ ሰዎች ወደ ጌታ የመጡበት አገልግሎቶች ነበሩ። የአንዳንድ ጊዜ እግዚአብሔር የሚሰጥ ጊዜ ያለው ከተማው ላይ አሁን ድብልቅልቆ ያለው ነገር ከመውጣቱ በፊት በደም ወንጌል የሚሰራባቸው ስራዎች ነው የታለፈው። በዛ አልፈን እንግዲህ ዛው ፍላሚጎ አካባቢ ያለንበት አካባቢ ላይ የራሳችን ቦታ ገዝተን ጊዜያዊ ግንባታ ገንብተን በዛ መልኩ ነው እያመለክን ያለ ነው። ግን በዛ ሂደት ውስጥ ነው ቤተክርስቲያን እንቅስቃሴ የታለፈው። አሁን በቅርቡም ዘማሪ ኤፍሬም ፓስተር አድርጋችሁ ማችሁ አይደለም? አይ ዘማሪ ኤፍሬም ከቸርቻችን ወጥቶ ወደ ስምንት ዓመት ወጥቶ ቆይቶ ነበር። ግን ወደ ቸርቹ ተመልሰው፣ ወደ ቸርች ነው የተመለሰው። እንደ ዘማሪ ነው እስካሁን። እንደው በዚህ አጋጣሚ ግን አሁን ስትናገር ሸክም ውስጥ የመጣና የኮርኔል በዛብህ ጴጥሮስ ከዚህም በፊት በሴኩላር ሚዲያ ስለሱ ፕሮግራም ስርጭት ነበርና በጌታ መሆኑን አላቅም። አሁን ዛሬ መስማት ነው እና ይሄ ከሆነ እንግዲህ በኤርትራ እስር ቤቶች ያው እንደምታውቀው በርካታ የጌታ ሰዎች ክርስቲያኖች እስር ቤት ውስጥ እየማቀቁ ነው ያሉት። ከዛ አምልጠው ወይም ደግሞ ከዛ እግዚአብሔር አስተርፏቸው የመጡ ምስክርነት እየሰጡ ነው ያሉት በእኛ ፕሮግራም። እና በዚህ አጋጣሚ እንግዲህ እሱ በህይወት አላለ አይታወቅም፣ አይታወቅም ግን አለት ብለን እናስብ እና ለክርስቲያኖች ሸክም የለም የሚባለው አይነት ነገር ነው የሚበልጠው፣ ነው የሚበልጠው ምናልባት ሸክም ምንጸልይ ከሌለም መልክቱ ቢቢል እግዚአብሔር እዛ ውስጥ ደግሞ ስራ ሰርቶትም ሊሆን ይችላል። ምናልባት የተናገረው ነገር ካለች ላይ እንግዲህ በጣም የእምነት ሰው ናት፣ ባለቤቱ ማሚ የምንላት ወይ ሸጥ በጣም በጣም አሁን ዳላስ ነው ያለችው። ልጆችም አንዳንድ በጣም ጥሩ ቦታ ደርሷል ልጆቻቸው። የሴት ሚባል እጅ አውቃለሁ። ሌሎችም በጣም ቅርብ ጊዜ አግኝቻታለሁ። ጀግና ናት በጣም በጣም፣ እና የእምነት ሴት ናት። በብዙ እንግዲህ በደርግ ጊዜም ስምንት ዓመት አስረው ነው የተፈታው። እዛ ተጥሎ ሁለተኛ ዞር ነው የወደቀው ት ሽማግሌ ሁሉም ነበረ እና እንደሆነ ሰምቻለሁ እንደነበረ በጌታ ነው። ግን ያው ወታደር ሆነው በጌታ ብዙ ወታደሮች እንደሚሆኑ በጌታ ሆኖ ነው በዛ ውስጥ ያለፈው። ግን እንደ ሰው መጸለይ ያስፈልጋል። በርካታ ሰዎች አሉ፣ አስመራ፣ እነ ዶክተር ክፍሎ የሚያክሉ ሰዎች ሀያ ዓመት በላይ እስር ቤት ያሉ አሉ። ምናልባት እንደዚህ እንደነኛም ታስረው በሕይወት የመኖር እድል ካለ ሊኖር ይችላል እንዲሁ እነሱ በጌታ ምክንያት ታስረው እዛው የሚቆዩ ናቸው። በሕይወት ቢኖር የጦር ምርኮኛ ደግሞ ዓለም አቀፍ ቀይ መስቀል ምንም የመረከብ ምናም እድሎች አሉ። ወደፊት በግልጽ የምናየው ነው ብለን ነው የምናስበው። በጣም ጥሩ። እንግዲህ ያው ምስክርነታችንን እንግዲህ ሌላ ቀን አላደቅምም። ማጠቃለያ መናገር አለብኝ የምትለው ነገር ካለ ለተመልካቾች መልእክት አስተላልፈው ካለ እንግዲህ እኔ ሁለት ከአጥቢያ መጋቢነት ባሻገር የአጥቢያ መጋቢ ነኝ። ከመጋቢነት ባሻገር ሁለት ትኩረት አድርጌም እግዚአብሔር የሰጠን ሸክሞች አሉ። የአክብሮትና የቡራኬ ታድሶት እንድነሳ ምድር መካከል መከባበርና እንደገና መባረክ የአክብሮትና ቡራኬ ታድሶ እንድነሳ በተለያየ ምድር ላይ ዞሬም ከሀገሮች ሀገር ውስጥም በስፋት እየተናገርኩ በዚህ በቡራኬ መጻፍ አሁን በእንግሊዝኛውም እየተዘጋጀ ነው። ብዙ እሱን ራእይ ሀሳቡን ትምህርቱን በብዙ አካፊ ያለ አስቀምጫ ያለው እናት አባቱን የሚያከብር መሪ ቢያከብር ሽማግሌ የሚያከብር እድሜው የሚረዝን ትውልድ እንዲነሳ፣ ደግሞ የሚባርኩ እናቶችና አባቶች እንዲበዙ እና ሳምንታዊ ቡራኬ በየቤቱ እንዲጀመር በሱ አቅጣጫ እየሰራው እግዚአብሔር ይባርክ። እንግዲህ መጨረሻ ላይ ሳልናገር የማላልፈው ምንድን ነው? በተለይ ዓመት በዓል በመጣ ቁጥር በርካታ እንግዲህ ኑሮ፣ ዝቅተኛ ኑሮ ላይ ያሉ ሰዎችን እንደውም ባለፈው ሀያ በሬ ነው ያለው በአሁኑ ሰላሳ ሁለት በሬ ነው ያለው። ሰላሳ ሁለት በሬ እንግዲህ ስድስት መቶ መደብ ቅርጫ በየአመት ባሉ እንደዚህ ሰላሳ ሁለት በሬ ገርቶ አንድ በሬ ያከፋፈለ ሰው ምን ያህል ፖለቲካ እንደሚሰራ ወይም ማስታወቂያ እንደሚያስነግር ታውቃለህ? ይሄ የሚያክል አገልግሎት እያገለገልክ ነው። ስለሱ እንደ ብትናገር ደስ ይለኛል። እንግዲህ ሁለት ትኩረት ነው። አንዱ የአክብሮትና ቡራኬ ላይ የኢትዮጵያ ወንጌላያን ብሔራዊ አባቶችን ህብረት እስከመመስረት ድረስ እግዚአብሔር አድርሶኝ በብዙ ጥሩ እየሄደ ነው። የድሆ ጭበት የሚል ፕሮግራም ኤልሻዳይ ላይ ማለኝ። በሱ ዙሪያ በተለይ ይሄ የድሆ ጭበት የሚለውን መጽሐፍ ከመጽሐፍኩ በኋላ ይሄ ለድሆች ማካፈል በትምህርት ካልክረን ውስጥ መግባት አለበት ብዬ አድቮኬሲ ተቋም በትምህርት በመንግስት ፈቃድ አውጥቼ ቦርድ አቋቁሜ፣ አንዳንድ ትምህርት ቤት ፕሮፌሰሮችን ይዤ ኮንሴፕት ኖት ለትምህርት ሚኒስትር አቅርቤ ሼሪንግ ማካፈል የራህ አገልግሎት እንዲገባ አቅርበን እግዚአብሔር ርትም ከዜሮ እስከ ስምንተኛ ክፍል ግብረገብ ገብ ውስጥ እንዲገባ እድል አግኝተናል። ያን ያህል ዘድራ ስራ እንድንሰራ አድርጎናል። ከዛ ውጭ ደግሞ ያው በድሆች ላይ የተኮረተ አገልግሎት እንድኖር ካለ ነገር አንጻር ቤተክርስቲያንስ ወደ መቶ ሀያ አምስት አረጋውያን አሉ የምንደግፋቸው፣ ለመቶ አካባቢ ልጆች አሉን። ከሱ ግን አረጋውያን አሁንም ከቡራኬ ጋር የተያያዘ ምድሪቷ እንዲባርኩ በበዓል ቀን ከሰው ወደታች እንዳያንሱ እንዳያዝኑ በማለት ከአንድ በሬ ወደ ዛሬ 13 ዓመት የተጀመረው እያደገ መጥቶ ከሌሎች አጋርና በጣም ቅዱሳን ጋር በመሆን እስከ 32 በሬ በአሁኑ ደርሰናል። ባለፈው ዓመት 27 ነበረ። እየቀጠለ ይሄዳል። ቅርጫ ስጋ ነው ምናከፋፍለው ምናከፋፍለው ቤታቸው ሄደው እግዚአብሔር እንዲያመሰግኑ የምናደረግበትና እንዳያዝኑ ከጎረቤት እንዳያንሱ እናቶቻችን አባቶቻችን ይህን የሚሰጡትን እንዲመርቁ እኛን እንዲመርቁ ምድሪቷ እንዲመርቁ የምናደርግበት ነው። እግዚአብሔር በዚህ አቅጣጫ በድሆች አቅጣጫ ሰፊ ስራ እንድንሰራ ደግሞ እድል ሰጥቶኛል። በብዙ ጩኸቴ በድሆችና ችግረኞች ዙሪያን በተለይ መልኩ ሸክም ሰጥቶኛል። ደግሞ ወላጅ እናት አባትና ሽማግሌና አባቶች እንዲከበሩ ሸክም በቃ ውጣ ብትለው እንኳን ማይወጣ ሸክም ሰጥቶኛል። ክብር ለእግዚአብሔር ይሁን። ፓስተር አመሉ ጌታ ከቦሌ ማኔ ንብረት ቤተክርስቲያን እዚህ ረስ ሁለት ሳምንት መተ ምስክርነትን ስለሰጠ በሴሜንና በራሴ ስም አመሰግናለሁ። እግዚአብሔር ባር በጣም አሜን። ተመልካቻችን በሁለት ሳምንት ያስተላልፍላችሁ የፓስተር አመሉ ጌታ ፕሮግራም በዚህ ይጠናቀቃል። መጽሐፉን ወይም መጽሐፍቶቹን ማግኘት የምትፈልጉ ሰዎች ካላችሁ ያው ስክሪን ላይ ስልክ ቁጥሩን የራሱን ስልክ ቁጥር አስቀምጠናል። በቀጣይ የደወላችሁ ማግኘት ትችላላችሁ። በተረፈ ሐሳብ አስተያየታችሁን በዩቲዩብ አድራሻችን ላይ አስቀምጡልን። በሳተላይት በተስፋ ቴሌቪዥን የምትከታተሉን ደግሞ እንደዚሁ በዩቲዩብ አድራሻችን ላይ ወይም ደግሞ በስልክ ቁጥራችን አጭር የጽሁፍ መልክት ላኩ። ብዙ ጊዜ ስልክ ላይ ይነሳ ይችላል። በርካታ ስልኮች ስለሚደወሉ በተቻለ መጠን የጽሁፍ መልክት ትልኩልን እንመርጣለን። በተረፈ ሳምንት በሌላ እንግዳ እንገናኛለን። እስከዚያ ድረስ መሰናበታችሁ እስከ ሳምንት ድረስ እግዚአብሔር ይህ ህያው ምስክር